ላም፣ እንደት ናችሁ? ዛሬ ወደ ፋሲል ግንብ ልንገባ ነው። አንዳንድ ነገሮች አብረን እናያለን ማለት ነው።

በየት እንደምንገባ እናውቅም፣ ግን እዚህ ጋር ምንድን ነው? ይሄ ሌላ በር ነው ማለት ነው። በዚች ይመስላለች፣ በዚች እንወጣለን። በጣም ያምራል? እየታደሰ ነው መሰለኝ። ገና እየታደሰ ነው። ይሄ ፈረስ ሰላም እንግዲህ ይኸው ዛሬ እላችሁ የመጣው ፋሲል ግንብ ይመስላል። ፋሲል ግንብ አሁን በእድሳት ላይ ነው። በጣም ነው የሚያምረው። ስም ማተ ያበደ ነው። ገና በእድሳት ላይ ናት ማለት ነው። ደግሞ ምንድን ነው ናት፣ እቺ አዲስ ቤት ናት መሰለኝ። የውሻ ቤት ነው። የውሻ ቤትማ እዛ አካባቢ መሰለኝ፣ በዛ በዛ ነው የውሻ ቤት። አይ ቲንክ ደግሞ ምን ይመስላል የሚለውን ዋው! ዋው ታው ቀጭን አሸዋ በር የምትባለው ይመስለኛል። አዎ፣ ያው ቀጭን አሸዋ በር የምትባለው ዋው! በጣም ነው የሚያምረው። Wow. እቺ ምን እንደሆነች አላውቅም ግን ያው በጣም የምትገርም ቤት ናት። ቢሮ ነገር ይመስላል ግን አረኖ ብቻ ግን ይርሽ በጣም ታምራለች፣ ደረጃ ላይ ተማላት ምናምን። ዋው በጣም አሪፍ ነች። ዋው ዋው ዋው ዋው! እንዴት ነው የሚያምረው ይሄ? ታች የራሱ አፈሩ የተፈጥሮ በጣም ነው የሚያምረው። ዋው! እዚ ላይ ወንዝ አለ፣ ለምን እንደሆነ አላቅም። ወንዝ አለ እዚህ አካባቢ፣ አያችሁት? ጣም ያምረ ረዥም ነው ደግሞ ዋው ዋው ዋው ዋው የሚገርም ነው የምር። በጣም አምሮበታል የምር። መታችሁ እዩት፣ ጎብኙት፣ በጣም ያምራል። እቺ መያት እንደሆነች አናውቅም ግን የሕፃን መጫወቻ አያ አሃ። ህጻናቶቹ በዚች ገብተው ነው መጫወት የሚችሉ ማለት ነው። እዚች ገባለ ይሁን እዚች እንዲጫወቱ። ዋው እንግዲህ፣ የሚታዩኝ ህጻን። ኦኬ፣ ይሄ ህጻን መጫወቻ ነው፣ ድብብቆሽ ምናምን የሚጫወቱበት ህጻናቶች እየገቡ በዛች፣ አለች፣ እዛች አድርጋችሁ ባፈሯ ስትሬት መታችሁ ማለት ነው። እዚህ ጋ ይኸው ዋሻ ይታያችኋል። ዋው በጣም ነው የሚያምር ያምር መታችሁ መጎብኘት ማየት ትችላላችሁ። ዋው በጣም ነው የሚያምር። በጣም አልቋል፣ በቃ ሁሉ ነገር ይውላችሁ። በቃ እዚህ አካባቢ ማየት ትችላላችሁ። በስማ በጣም ነው የሚያምረው። እግዚአብሔርን ያበደ ነው። በቃ ማየት ትችላላችሁ መታችሁ። ዋው ዋው ዋው ዋው። በዚህ መውጣት ይቻላል አይቻልም። አይቻልማ? ዋው በጣም ነው የሚያምረው። በጣም የምር ከምላችሁ በላይ። መታቸው ማየት ትችላላችሁ። ይህ ይታያል። አንበሳ ቤት ምናምን የነበረ ነው። አንበሳዎች እዚህ ጋር ይታሰራሉ ምናምን ነገር እንግዲህ እስኪ አዎ መተው ጣ ነው የሚያምር። ያውላችሁ እ ከምነግራችሁ በላይ ደግሞ መታችሁ ስታዩትኝ አሁን ላይ ያለውን ምናልባትም በዚህን ጊዜ ሲሰራ ሲታደስ ነበር ምናምን ብላችሁ ራሱ ማስቀመጥ ትችላላችሁ ማለት ነው። ማስቀመጥ ትችላላችሁ ምናልባት ለታሪክ ቢሆን እያያችሁ ነዋ?

እናመሰግናለን። ቦታ ላይ ፎቶ ተነሳሳን። ከዛ በኋላ ወደ ታች ያለሁን ምን እንደሆነ አናውቅም። የታችኛው መግቢያው በር ወጣ ነው የሚያምር፣ ግን የሆነ ነገር እየተሰራ ነው። ዋው ዋው ዋው ዋው ዋው ቡና ቡና ምናምን ይሸጣል። መጠጣ ተፈለጋችሁ፣ አረፍ እያላችሁ ዋው! በጣም ነው የሚያምረው የምር

ሰላም እንዴት ናችሁ? ቤተሰቦች ለዛሬው ይህን የመሰለ ቪዲዮ ይዤላችሁ ቀርብ ያለው ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ አብራችሁን ቆዩ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ቀጣይ በሌላ ቪዲዮ እንገናኛለን። ሰላም ሰንብቱ። ሰላም ሰላም፣ እንዴናቸው ቤተሰብ። ለዛሬው ይህን የመሰለ ቪዲዮ ይዤላችሁ አልቀርብ ያለው ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ።